በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ አራት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አራት በዚች ቀን የከበሩ ፊቅጦርና ዳኬዎስ ኤርሞ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቈስጠንጢኖስና በልጁ ዘመነ መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሠርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም ብዙ በብዙዎች ቅዱሳን ስም ታቦቱን ሰይመው ነበር። ከሀዲው ዮልያኖስም በነገሠ ጊዜ የጣዖትን አምልኮ አቆመ፣ የጣዖትን ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። የሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ሥቃይን አሠቃዩአቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲነጥቁ ኑረው በኋላ ጭብጭቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሚያዚያ አራት ቀን የሚከበሩ ዓመታዊ በዓላት፦ እግዚአብሔር የሰው ልጅን ፈጠረ፣ ቅዱሳን አብርሃ ወአጽብሐ ጻድቃነ ነገሥታት፣ ቅዱሳን ፊቅጦር፣ ዳኬዎስና ኤርሞ ሰማዕታት። ወርኀዊ በዓላት፦ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ ቅድስት ሶፍያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። እግዚአብሔርም ሰውን በመልኩ ፈጠረ። በእግዚአብሔር መልክ ፈጠረው። ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ያደረገውን ሁሉ አየ። እነሆ እጅግ መልካም ነበረ። ዘፍጥረት 1 26 እስከ 30። ጌታዬ ወይ ከብልጽግናቸው ብዛት የተነሳ